ነበሩ አብሬ። ተው፣ አይምሮ ያትረብሸኝ አይምሮ ያትረብሸኝ ነው። ምን እውነት የለው እስታችሁ ሳየው፣ ትዳር እንደ ቀላል ነገር ዘው ብላችሁ ያገባችሁበት ትዳሩ ትዳር እንዲህ አይደለም። ትዳር ባይዘው ህይወት አለው፣ ህይወት አለው እኮ ነፍስ አለው ደግሞ። አካላ መጠን ሳትደርሱ ትዳር ስትይዙና እምቡር እምቡር እምቡር እኔ አልደብቅ እምቡር እምቡር ይላላችሁ። ግን አካላ መጠን ሳትደርሱ ትዳር እንዲህ ተጨብተው ካልተያዘ ለላ ከተደረገ ያመልጣል። ጋሽዬ ለአብርሽ ያልተጠበቀ ነገር አለው ማለት ነው። እሱ ምንድን ነው እሱ፣ እባክህ አንተ ልጅ ልታሳብደኝ ነው ወይ አታሳብደኝ አሉት ማለት ነው። እና ጋይስ፣ ሰሞኑን እየተፈጠረ ያለው ብዙ ነገር አለ። እና አብርሽ ላይ ማለት ነው። እሱ ምንድን ነው እሱ፣ ሄርሜላ ለዚህ ሁሉ ተጠያቂ ሄርሜላ ነች ማለት ነው። ጋሽዬ ግን ምንድነውሱ ተዳረቃቃ ጨዋታ ነው ወይ በልጅን ሳትበስሉ ትገቡና እምቡር እምቡር እምቡር ትላላችሁ ብለዋል ማለት ነው ትክክል ናቸው ማለት ነው እና ብዙ ጊዜ እንግዲህ በህይወታቸው ውስጥ እንደዚህ ሲጣሉ ጋሽዬ ነበር የሚያስታርቋቸው ማለት ነው አሁንም ደግሞ ጋሽዬ ሄዶ እንደ ልማዱ አብርሽ አስታርቁኝ ብለዋል ማለት ነው ግን ጋሽዬ ደግሞ አታሳብደኝ ተው አብርሽ ተው እያለው ነው ማለት ነው ግን እውነን ለመናገር ሩታ እንኳን ብዙ ምንትን አላለችም። ግን አሁን ሴጋሽዬን ሽምግልና ትቀበላለች አትቀበልም ይመስላችኋል? ቤተሰብ እኔ የምትቀበል አይመስለኝም ለምን? ሩታ በጣም በጣም በጣም ወሰናለች ማለት ነው። እና ትላንትና ራሱ ከእህቷ ጋር የሰራቸው ከአሁን በኋላ እኔ መለማመጥ ደከመኝ ሰለቸኝ እያለች ነበረ ማለት ነው። ከዚህም በፊት አስተካክላለሁ ብዬ እድል ስሰጠው እድሉ እሱ ነው ያበላሸው እያለች ነበረ። ግን ደግሞ አሁን ላይ አብርሽ ተጨማመረበት፣ ሆስፒታልን ገባ፣ ልጁን አያይም ሩታን ፊት ነሳችሁ፣ ሄርሜላ ደግሞ አፈቀረችው። ይህ ነገር እንግዲህ ጋሽዬ ሲሰማ አሳበዳችሁኝ እያለ ነው ማለት ነው። አብርሽ አሳበድከኝ፣ እኔ ምን ላደርግ፣ ካንተ ልጅ ምን ባደርግ ነው የሚሻለክ እያለው ነው ማለት ነው። ሳትበስል ወደ ትዳር ገብተህ አሁን ሳትበስል ወደ ትዳር ገብተህ አሁን ስትበስል ደግሞ ምንድነው ቡርም ቡርም የሚያደርገክ እያለ ነው ማለት ነው። ጋሽዬ እውነት ነው ለመናገር ትክክል ናቸው ጋሽዬ ማለት ነው እና አብርሽ በልጅነቱ እናውቀዋለን። የአብርሽ እድገት እያየ ነው ያደገው ማለት ነው። በጣም ስነ ስርአት ረስፔት ያለው ልጅ ነበረ። አሁን ግን በቃ ቡርቡርቡር ነው የሚለው ማለት ነው እና ሁሉም ነገር ብርቅ የሆነበት ማለት ነው። እና ቤተሰብ ሩታን ደግሞ በፊት እርጉዝ የነበረችበት ሰአት ላይ አሁን እየተበቀለች ነው ሁልጊዜ እንደምላችሁ ማለት ነው። ሄርሜላ ደግሞ አፍቅረዋለች አብርሽን ማለት ነው። ኃይለኛ ፍቅር ውስጥ ገብታለች ልጅቷ ማለት ነው። እንዳያችሁ ነው። ትላንትና ራሱ እባክሽ ልቀቂኝ ሲላል ልትለቀው አልቻለችም ማለት ነው። የጀርባ ቀዋል ፍታና ጓደኞች የሄርሜላ ጓደኞች ራሱ በቃ አንተ የማትገባ ቦታ አትገኝ፣ ፍታትና ሩታ ጋር ተለያዩና ሄርሜላ ታከብረሃለች ምናምን። ሩታን በፊት ታከብረው ነበረ። እሱ ነው አብርሽ ነው ለዚህ ሁሉ ተጠያቂ ማለት ነው። ነገ ጠዋት ግን ቢጣሉ ማለት ነው ነገ ጠዋት ይታረቃሉ ማለት ነው ግን ደግሞ እንደዚህ ማለት አይችሉም እናንተ ራሱ በህግ መጠየቅ አለባችሁ ማለት ነው እና ተዳረቃቃ ጨዋታ ነው እንዴ ጋሽዬ እንዳለው ማለት ነው ሲያሰኛችሁ የምትፈቱ ሲያሰኛችሁ ደግሞ የምታስሩት ነው እንዴ እና ጋሽዬ ያለው ትክክል ናቸው ማለት ነው። እምብርንቡር ትታችሁ እንደ ሰው ቁም ብላችሁ አስቡ። ትዳር ሲያሰኛችሁ የምትገቡ ሲያሰኛችሁ የምትወጡት አይደለም። ሩታን ብትሆኝም ቆም ብለሽ አስቤ እዚህ ጋር የልጅሽ አባ ነው ሲጎዳ ማየት አንፈልግምኛ አብረሽ ማለት ነው። ህርሜላ ደግሞ እንድትገባ ያደረግሽው አንቺ ነሽ ሩታንሽ ማለት ነው። ለምን ልጁ ብዙ ጊዜ ተደጋጋሚ ጥፋት ቢያጠፋ ይቅርታ እየጠየቅሽ ነው በይቅርታ ማለፍ ትችያለሽ ማለት ነው። ግን ደግሞ አንቺ በቃ እየተበቀልሽ ነው ያለሽ በተለያየ ነገር በልጁ ምናምንም ማለት ነው። እና አብርሽን ደግሞ ቢሆንም ደግሞ በሄርሜላ ሊጨከን አልቻለም ማለት ነው። የሚጨከን ልብ አላገኘም ማለት ነው። እና ደጋግሞ ደጋግሞ እባክሽ ሄርሜላ በሕይወቴ ውስጥ ውጪ ቢላትም ሊሰማ አልቻለችም ማለት ነው። እና ቤተሰብ በጣም ነው የሚያስፈራው። እንግዲህ እያስፈራ ነው የሄደው ነገር። ሄርሜላ ማምረር አለች፣ ሩታ ማምረር አለች። ጋሽዬን ደግሞ አብርሽን ተው እያለው ነው፣ ጋሽዬን ሊሰማ አልቻለም። አብርሽ ደጋግሞ ጋሽዬ ተው እያለው ነበረ ሊሰማ አልቻለም ማለት ነው። አብርሽ አብርሽ የመስማት ችግር አለበት ማለት ነው እና እናንተ ሲስቴም ምንድነው እሱ የምትሉ ማለት ነውና፣ እኔ ግን እዚህ ጋር ያየሁት ጥፋቱ አሁን የታየኝ የሩታ ነው። ለምን ልጁ ይቅርታ አድርግልኝ ብሏታል ማለት ነው፣ ግን ደግሞ ኤርሚላ ወዳዘጋጀችለት ጉርጓድ እንዲገባ ያደረገችው ሩታ ነች ማለት ነው። ጥፋተኛ አሁን ላይ የሚታየ ሩታ ነ የዛን ይቅርታ ተነጋግሮ ቢፈቱ ይሄ ሁሉ አይፈጠርም ማለት ነው። ልጁም ሆስፒታል አይገባም። ልጁም ብታሳየው አብርሽ እንደዚያ አይሆንም ነበረ ማለት ነው እና አሁንም ራሱ ሩታ ባክሽን አይንሽን ገለጭ ሰው የቆፈረልሽ ጉርጓድ ውስጥ አትግቢ ማለት ነው ባልሽን ሰብስቢ ናያዥ ማለት ነው እና ልጁንም አሳዩ ምንድን ነው እሱ በልጅ የምትቀጫንች እንጂ አብራችሁ እኮ ነው የወለዳችሁት እናም ቤተሰብ በጣም ነው የሚያስጠላው እየተፈጠረ ያለው ነገር ማለት ነው ፍትህ ለአብርሽ ለምን የሰው ልጅ ይጣላል ይገናኛል ይጋጫል ይታረቃል ማለት ነው እና ፍትህ ለአብርሽ ነው የምለው እኔ ማለት ነው እውነት ነው አብረሽ በጣም እየተጎዳ ነው በአሁኑ ሰዓት ላይ ማለት ነው። ግን ደግሞ አባትየውም በጣም እየጮሁበት ነው ማለት ነው። የአባትየው ምክር ደግሞ አብርሽ በጣም ነው የሚሰማው ማለት ነው። እንግዲህ ጋሼ ያስታርቃቸዋል፣ አያስታርቃቸውም።